የእለቱ ሰበር ዜና የትግራይ ታጣቂዎች የደሞዝና የመሬት ጥያቄ አነሱ በትግራይ በትናንትናው እለት ታላቅ ተቃውሞ ሰልፍም ወጥቷል መንግስትም መግለጫና ምላሽ ሰጥተዋል። በአማኑኤል ሆስፒታል የተመላላሽ የአእምሮ ህሙማን ቁጥር በ15000 አሻቀበ እነዚህን ዝርዝር ዘገባዎች ይዘንላችሁ መተናል ተከታተሉን ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ አዲስ ኒውስ ወደ ዝርዝሩ እንገባለን የትግራይ ታጣቂዎች የደሞዝና የመሬት ጥያቄ አነሱ። በትግራይ ክልል ዋና ከተማ መቀለ ከተማ የትግራይ ኃይል አባላት የደሞዝ ክፍያንና የመሬት ጥያቄዎችን በማንሳት ለተቃውሞ አደባባይ ከወጡ በኋላ ለሰዓታት ዋና ዋና መንገዶችን ዘግተው ነበረ። አርሚ 22 የሚባለው የትግራይ ኃይሎች ክፍል አባላት ሰኞ ጥቅምት 3 2018 ዓ ም ከጠዋቱ ጀምሮ በመቀለ ከተማ መንገዶች ላይ በመውጣት ቅ ቅሬታቸውን ለሌትናል ጄኔራል ታደሰ ወረደ ለሚመራው የትግራይ ጊዜያዊ አስተዳደር አሰምተዋል። ሰልፈኞቹ ጠዋት ወደ አስተዳደሩ ጽሕፈት ቤት በመሄድ ቅሬታቸውን ለማቅረብ ቢሞክሩም ፕሬዝዳንቱ ስላልነበሩ ሊያገኟቸው አልቻሉም። ሰልፈኞቹ ካኪ የደንብ ልብሳቸውን ለብሰው የሰራዊቱና የተሰዉ አባላትን የደሞዝና የጥቅማጥቅም የሰላም ፍላጎት፣ እንዲሁም አስተዳደሩ ጥያቄዎቻቸውን እንዲሰማ የሚጠይቅ መፈክሮችን ሲያሰሙ ነበረ። በተጨማሪም ጊዜያዊ አስተዳደሩ የሰራዊቱን ጥያቄዎች መመለስ የማይችል ከሆነ የሌላውን ህዝብ ጥያቄ መመለስ እንደማይችል በመግለጽ ጥያቄያቸው ቅድሚያ እንዲሰጠው ጠይቀዋል። ሰልፈኞቹ ካምፓቸው በሚገኝበት አካባቢ ተነስተው መንገዶችን በመዝጋታቸው ተሽከርካሪዎች እንቅስቃሴ ተስተጓጉሎ ነበረ። በተለይም ከሰዓት በኋላ ወደ አሉላ አባ ነጋ አውሮፕላን ማረፊያ የሚወስደው መንገድ በመዝጋታቸው ቢያንስ አንድ በረራ እንደተስተጓጐለ አንድ የአየር ማረፊያው ሰራተኛ ገልጸዋል። አዲ ሀውሲ ሰባ ካሬ እና ዲያስፖራ የሚባሉ አካባቢዎችም መንገዶች በመዘጋታቸው እንቅስቃሴዎች ሲገደቡ ታይተዋል። ከሰዓት በኋላ የአርሚ 22 ተወካዮች ከትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀኔራል ታደሰ ወረደን ጨምሮ ከሌሎች የክልሉ ከፍተኛ ኃላፊዎች ጋር ውይይት ማድረጋቸው ተገልጿል። የውይይቱ ዝርዝርና የተደረሰበት ስምምነት ይፋ ባይሆንም የክልሉ አመራሮች ለውይይቱ ዝግጁ መሆናቸውን ካሳወቁ በኋላ የተዘጉ መንገዶች ሌሎች መከፈታቸውን መረዳት ተችሏል። የሰልፉ ዋነኛ ምክንያት የደሞዝ ክፍያ ልዩነት ነው። የሀገር መከላከያ ሰራዊት አባል የነበሩ የፌዴራል ፖሊስና የ ከቀድሞ የክልሉ ልዩ ኃይል የትግራይን ኃይልን የተቀላቀሉ ወታደሮች ደሞዛቸው ከ2013 ዓ ም ጀምሮ ሲከፈል ጦርነቱን በ2013 ና 14 ዓ.ምት የተቀላቀሉ ወጣቶች ግን ደሞዛቸው መከፈል የጀመረው ከ2015 ዓ ም በኋላ መሆኑ ቅሬታ አስነስቷል። ልክ እንደ ሌሎቹም ድጎማ ይሰጠን ብሎ ጠይቋል። የ2013 እና 14 ክፍያም ይሰጠን ብሎ ጠይቋል። ሰልፈኞቹ ከደሞዝ በተጨማሪ ቤት መስሪያ መሬት እንዲሰጣቸው ጠይቀዋል። ይህ ጥያቄ የመጣው በቅርቡ በጦርነቱ ለተገደሉ ሰዎች ቤተሰቦች መሬት መሰጠት መጀመሩን ተከትለው ሲሆን ለአካል ጉዳተኞችም ቦታ እንደሚሰጥ ተገልጿል። ይህ ሁሉ የሚሆነው የፕሪቶሪያ ስምምነት በትግራይ ክልል ጦርነትን ቢያቆምም በፌዴራል መንግስቱ በጊዜያዊ አስተዳደሩና በህወሓት መካከል በዘለቀው አለመግባባት ክልሉ አሁንም በፖለቲካዊ ቀውስ ውስጥ ይገኛል። ትጥቅ ፈቶ ወደ ሰላማዊ ህይወት ይመለሳሉ የተባሉት የትግራይ ኃይል አባላት አሁንም በካምፖች ውስጥ የሚገኙ ሲሆን በተለያዩ ጊዜያት ጥያቄዎችን ሲያነሱ ቆይቷል። የፌዴራል መንግስት ህወሓት ከኤርትራ ጋር በመሆን ጦርነት ለመቀስቀስ እየሰራ ነው በማለት ቢከስም ሁለቱ ወገኖች ክሱን ያስተባበሉ ቢሆንም፣ አሁን የተደረገው ተቃውሞ ደግሞ በትግራይ ጦርነትን ሊቀሰቅስ ይችላል የሚል ስጋት ፈጥረዋል። አማኑኤል ሆስፒታል የአእምሮ ህሙማን ቁጥር በዓመት ውስጥ እስከ 15 ሺህ ጨምሯል ተባለ። አማኑኤል የአእምሮ ህሙማን ስፔሻላይዝድ ሆስፒታል በሆስፒታሉ የሚስተናገዱ የአእምሮ ህሙማን ቁጥር በዓመት ውስጥ እስከ 15 ሺህ መጨመሩን ለቲግቫ ኢትዮጵያ ገለጸ። ይህንን ያሉት የአእምሮ ህሙማን ቁጥር እየጨመረ ወይስ እየቀነሰ ነው ግጭት ጦርነትና እንዲሁም የኦማን ቁጥር ለመጨመር ገፊ መንስኤ አልሆነም? የተጠየቁት የአእምሮ ሐኪም ሆስፒታሉ ሜዲካል ዳይሬክተር ዶክተር ክብሮም ሃይሎም ናቸው። ዳይሬክተሩ ለቲግቫ ኢትዮጵያ በዝርዝር እንዳስረዱት የመሬት መንቀጥቀጥ፣ ግጭት ድርቅና ጦርነቶች እንዲሁም መፈናቀሎች በተደጋጋሚ አጋጥመዋል። እነዚህ ክስተቶች የአእምሮ ጤና ችግር እንደሚጨምሩ የሚያሻማ አይደለም ብለዋል። ካለፈው ዓመት መጠነኛ ጭማሪ አለው። የ2017 እስከ ሰኔ ያለው ከ130 ትንሽ ከፍ ይላል በዚህኛው ዓመት ካየ ነው። 10 ሺህ እስከ 15 ሺህ ጭማሪ አለው። ስለዚህ እንደሚጨምርም ይታወቃል። ግን ሁሉም ታማሚ አይመጣም። ስለዚህ የሆስፒታሉ ዳታ ማህበረሰቡ ውስጥ ያለውን ሁኔታ ያሳይ ይችላል። ስለዚህ የእኛ ጋር ያለውን የታካሚ ቁጥር መጨመር አለመጨመሩ የችግር መኖር አለመኖሩን ሙሉ በሙሉ አያሳይም። የአማኑኤል ሆስፒታል ህሙማን ፍሰትን የሚያግዱ የተለያዩ ምክንያቶች አሉ። ለአብነትም በገንዘብ አቀማነስ፣ በሚያግዙ ሰው አለመኖር ህሙማን ላይመጡ ይችላሉ። እኛ ነን ችግሩን ወደ አጋጠመበት ቦታ መሄድ ያለብን በአንድ ቦታ ግጭት ሲያጋጥም ወገኖች ይሞታሉ በሚል መሸበር ይኖራል። በተለይ በዚያ ወቅት ስነ ልቦናዊ ድጋፍ ካልተገኘ ችግሩ ይበሳል ብሏል። ስለዚህ የአእምሮ ጤና ጉዳይ ሌሎች እርዳታዎች ጋር አብሮ መሄድ አለበት ሲሉ ገልጸዋል። በግንዛቤ እጥረት በትራንስፖርትና በሌሎች ምክንያቶች ሰዎች ወደ ሕክምና ላይመጡ ይችላሉ። ስነ ልቦናዊና ማህበራዊ ድጋፍ በዚያው ማቅረብ ያስፈልጋል። የታመሙ ከሆኑም እኛ መሄድ አለብን። በሌላ በኩል ሰዎች ድባቴ ውስጥ የሚገቡበት ወቅት ከማያውቃቸው ሰዎች ጋር ቢያሳልፉ ችግራቸውን ቢወያዩ ለአእምሮ ህመም የመጋለጥ ሁኔታው ይቀንሳል ተብሏል። የሆስፒታሉ የተመላላሽ ሕክምና ክፍል ኃላፊ አቶ ሳሙኤል ቶለሳ የዘንድሮ የአእምሮ ጤና ቀን በድንገተኛ አደጋዎችና ሰብአዊ ቀውስ ወቅት የአእምሮ ጤና አገልግሎት ተደራሽነት ምን ይመስላል የሚለው ላይ ያተኩራል ሲሉ ገልጸዋል። ከቅርብ ጊዜ ወዲህ የእርስ በእርስ ግጭቶች አሉ፣ ያን ተከትሎ የሚመጡ ማህበራዊ ቀውሶች አሉ ያሉት ኃላፊው በዚህ የተደራሽነት ውስንነት መኖሩን ለቲክቫ ኢትዮጵያ ተናግሯል። በተለይ በክልሎች ያለው ቀውስ ራሱን የቻለ ተጽዕኖ አለው። ተማሪዎች እንዳይማሩ የማድረግ ሂደቶች አሉ ብለው ሰዎች ቀጥተኛ የጦርነቱ ታጣቂ ሲሆኑና የሚያስጨንቁ ነገሮችን ሲፈጥሩ ለአእምሮ ህመም ተጋላጭነታቸው እያደገ እንደሚሄድም ገልጸዋል። ስለተከታተላችሁን ከልብ እናመሰግናለን። ሁሌም ወቅታዊና አዳዲስ ዜናዎች እንዲደርሱት አዲስ ኒውስን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰብስክራይብ በማድረግ ላይክ እና ሼር በማድረግ ለጓደኛው በማጋራት ወዳጅነቱን ያጠንክሩ። አዲስ ኒውስ